ከኢትዮጵያ ዳር እስከ ዳር ተደውሎልኛል። ኢትዮጵያ ዳር እስከ ዳር፣ ከሀገር ውጭ ከሱዲ ተደውሉልኛል። ከካናዳ ቶሮንቶ ተደውሉልኛል። ከአውስትራሊያ ተደ ከእንግሊዝ ተደውሉልኛል። ከሳውዝ አፍሪካ ተደውሉልኛል። ከአሜሪካ ተደውሉልኛል። እንደለ ከዓለም ጥግ እስከ ጥግ ትደውልሽ በዚህ ልክ ነው። የሰው ልብ ውስጥ የገባች አንዷ አሜሪካ ደውላ የሶስት ቀን እንግዲህ አሜሪካን ሀገር ስራ ሰዓት እንትን ነው የአንቺን ፕሮካስት ስራዬን ጥዬ እያየሁኝ፣ ምንድነው የሆነው፣ ሶስት ቀን ስራ ተቀጣሁ። ከኔ አልፎ ፈረንጆች በአስተርጓሚ እያዩት ነው። ጌታ ምስክሬ ነው። ፈረንጆቹን እየተተረጎመላቸው እያዩ ነው። በጣም አሪፍ፣ የሚገርም ነው። እንግዲህ በደንብ መልዕክቱ ደርሷል። በቀን ሀምሳ ስልሳ ስልክ በክብር ነው ማስተናገድ እስቱዲዮ በላይ

ከኢትዮጵያ ጃር እስከዳር ተደውሎልኛል ኢትዮጵያ ጃር እስከዳር ከሀገር ውጭ ከሱዲ ተደውሎልኛል ከካናዳ ቶሮንቶ ተደውሉልኛል ከአውስትራሊያ ተደ ከእንግሊዝ ተደውሉልኛል ከሳውዝ አፍሪካ ተደውሉልኛል ከአሜሪካ ተደውሉልኛል እንደልክ አለም ጥግ እስከጥግ የተደወለ በዚህ ልክ ነው የሰው ልብ ውስጥ የገባች አንዷ ከአሜሪካ ደውላ የሶስት ቀን እንግዲህ አሜሪካን ሀገር ስራ ሰዓት እንትን ነው የአንችን ፕሮካስት ስራን እያየሁኝ እያየሁ ምንድነው የሆነው፣ ሶስት ቀን ስራ ተቀጣሁ። ከኔ አልፎ ፈረንጆች በአስተርጓሚ እያዩት ነው። ጌታ ምስክሬ ነው። አለአሶ ስታየ አይተሉ አስቶ ፈረንጆቹን እየተተረጎመላቸው እያዩ ነው። በጣም አሪፍ። የሚገርመው እንግዲህ በደንብ መልዕክቱ ደርሷል። በቀን አምሳ ስድሳ ስልክ በክብር ነው ማስተናገድ ስቱዲዮ በለኝ በክብር ነው ማስተናገደው። አንዱ ደውሎ ተናገረኝ፣ ቀሽም ነች ሲለኝ፣ እሺ ምን ነው ስለው፣ ሁለተኛ አድር ታቃጥ ያለሽ አለኝ፣ ማለት ነው ሰሞቱ ተሰምቱት ምን ያንስሻል? እንዲት ሁለት ልዩ ከወሬድ እኳ አካል ጉዳተኛ መሆንሽን ከጓደኛች ተረድቷል። ትንሽ ብቻ ነው ማናገር፣ ለምን አባክንሽ ነው የቁጭሱም አጠገብ ብትሆኚ ይሉኛል። ከኢትዮጵያ ዳር እስከዳር ተደውሎልኛል። ኢትዮጵያ ዳር እስከዳር ከሀገር ውጭ ከሱዲ ተደውሉልኛል። ከካናዳ ቶሮንቶ ተደውሉልኛል። ከአውስትራሊያ ተደ ከእንግሊዝ ተደውሉልኛል። ከሳውዝ አፍሪካ ተደውሉልኛል። ከአሜሪካ ተደውሉልኛል። ንደልክ ከአለም ጥግ እስከ ጥግ የተደወለልሽ በዚህ ልክ ነው። የሰው ልብ ውስጥ የገባች አንዷ አሜሪካን ደውላ የሶስት ቀን እንግዲህ አሜሪካን ሀገር ስራ ሰዓት እንትን ነው የአንችን ፕሮካስት ስራ አይንጥዬ እያየሁኝ ምንድነው የሆነው፣ ሶስት ቀን ስራ ተቀጣሁኝ። ከኔ አልፎ ፈረንጆች በአስተርጓም እያዩት ነው። ጌታ ምስክር ነው። አስቶ ፈረንጆቹን እየተተረጎመላቸው እያዩ ነው። በጣም አሪፍ የሚገርም እንግዲህ በደንብ መልዕክቱ ደርሷል። በቀን አምሳ ስድስት ስልክ በክብር ነው ማስተናገድ ስታዲዮም በላይ በክብር ነው ማስተናገደው። አንዱ ደውሎ ተናገረኝ። ቀሽም ነሽ ስለኝ፣ እሺ ምን ነው ስለው፣ ሁለተኛ አድር ታቃጣ ያለሽ አለኝ። ማለት ነው አዎ፣ ስሜቱ ተሰምቶት ምን ያንስሻል እንዴ? አካል ጉዳተኛ መሆንሽን ከጓደኛችሁ ተረድቷል። ትንሽ ብቻ ነው ማናገሪያ። ለምን አባክሽ ነው የቁጭቱ አጠገብ ይበቃል። ከዚህ በኋላ ወንድ ልጅ ላይ የሚደርስ የአካልና የሞራል ጥቃትን እንቃወማል ከጥቂት ጊዜ ወዲህ ሴቶች በህቡ በመደራጀት ወንድ ልጅን አከርካሪውን ለማለትና ከምድረገጽ ለማጥፋት የተለያዩ ምክክሮችን እና ኢንተርናሽናል የሆኑ ግንኙነቶችን እያደረጉ መሆኑን ደርሰንበታል። ይህንን አካሄዳቸውን ደግሞ እኛ ወንዶች እንደቀልድ አናየውም። የትኛውም እኛን የተመለከተ እኛን አጀንዳ ያደረገ ምክክር ተቀባይነት የሌለው እና ሆኖ ሲገኝ ግን ቀድመን አጸፋዊ እርምጃ መውሰድ እንደምንችል እንድታቁት እንመክራችኋለን። ወንድ ልጅ በሴት ልጅ ስሪት ላይ የራሱ የሆነ ዋጋ ከፍሏል። ይህንን ዋጋውን ለማሳጣት የሚካሄዱ የትኛውም አካሄዶች ተቀባይነት የላቸውም። በተጨማሪም በካፌዎች በመስሪያ ቤቶች እንዲሁም በአንዳንድ ድብቅ ስፍራዎች የተለያዩ ሴቶች ወንድ ልጅ በማንጓጠጥ ተሰብስቦ በማማት እንዲሁም ወንድ ልጅን የምፈልገው ለመሰረታዊ ሕይወቴ ሳይሆን ለቅንጦት ዕቃነት ነው ብላችሁ የጥላቻ ንግግር የምትናገሩ ሴቶች ከድርጊታችሁ እንድትቆጠቡ እናሳስባችኋለን። ካልሆነ ግን ድንገት ብን ብለን ጠፍተን፣ ወንድ ልጆች ሆይ ወዴት ናችሁ? በናፍቆታችሁ ደማንላችሁ ብላችሁ የስቃይ ለቅሶ እንድታለቅሱ ልናደርጋችሁ እንገደዳለን። በመጨረሻም ለዘመናት ተፈቃቅረንና ተከባብረን የኖርን ሁለቱ ጾታዎች ድንገት በተፈጠረች ጥቂት ቁርሾ የመረረና የከረረ እልቂት ውስጥ ከመግባታችን በፊት በሰከነ መንፈስ አፈሙዛችንን አስቀምጠን በጠረጴዛ ዙሪያ ሙዝ እየበላን ብንመካከር ትውልድ እናድናለን። ወንድ ልጅን ማክበር ሴት ልጅን መጠበቅ ነው። ወንዶች ነበርን፣ ወደፊትም ወንዶች ነን። ድል ለጭቁን ወንዶች።

ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ተብሎ ወንዱ አያርምም። ያው በጨረሽ